አስፈሪው የአሜሪካና የኢራን ፍጥጫ በኦማን ምድር የተጀመረው ድርድር ለዓለም መንግሥት የተላከው የኤርዶጋን ልብ ሰባሪ ቃላትና የእስራኤል አስከፊው ጥቃት በጋዛ ኢራንና አሜሪካ ከዛ አስፈሪና የጦርነት ድባብ ከታየበት የቃላት ጦርነት በኋላ በሚያስገርም ሁኔታ አንዳች ነገር ላይ ለመድረስ ተገናኝቷል። አረባዊት ባልሆነችው ኢራንና በሌላ ሀያሏ አሜሪካ መካከል የነበረው ጦርነት ጉሰማ ከዓለም ጫፍ እስከ ጫፍ የነበሩት ጋዜጠኞችና ፖለቲከኞች በእጅጉ አሳስቦ የነበረና ብዙ ሲናገሩለት የከረሙበት ጉዳይ ነው። ታዲያ እነዚህ ባለጠንካራ ክንዶች እነዚህ በሰኮንዶች ውስጥ ሁሉም ነገር ወደ ወደነበረበት የመቀየር አቅም እንዳላቸው የተነገረላቸው አሜሪካ አሜሪካና ኢራን በኦማን ምድር ምን አደረጉ? የእሳት ቀለበት ለመጫን የተዘጋጀ እጃቸውን ወደ ሰገባው ሊመልሱት ነው ወይንስ እሳቱን ሊጭሩት? በዚህ በኩል ደግሞ የቱርክ ፕሬዚዳንት ረሲፕ ጣይፕ ኤርዶጋን እስራኤልን ዳግም የደቆሰ ንግግር አድርገዋል። በትንታኔ እንመለከተዋለን። አብራችሁን ቆዩ። የኢራንና አሜሪካ ሉካን የመጀመሪያውን የኒውክሌር ውይይት በኦማን መጀመራቸው ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ስልጣን ከመጡ በኋላ የኒውክሌር መርሃ ግብሯን እያስፋፋች የምትገኘው ቴሄራን ከዋሽንግተን ጋር በኒውክሌር ጉዳይ ምክክር መጀመሯን የኢራን ባለስልጣናት አስታውቀዋል። ምንም እንኳን ለግማሽ ክፍለ ዘመን በጠላትነት የኖሩት ሁለቱ ሀገራት በኒውክሌር ጉዳይ ላይ ከስምምነት ለመድረስ አስቸጋሪ ቢሆንባቸውም ወደ ድርድር መምጣታቸው ግን መልካም ጅምር ነው ተብሏል። ዶናልድ ትራምፕ ኢራን የኒውክሌር መርሃ ግብሯን የማስፋፋት ዘመ ን የማታቆም ከሆነ አሜሪካ የአየር ጥቃት እንደምትፈጽም መዛታቸው ይታወሳል። ኢራን በበኩሏ የአሜሪካ ማስፈራሪያ ከምንም ነገር እንደማያስቀራትና የትኛውንም ጫና እንደማትቀበል ስትናገር ቆይታለች። በመካከለኛው ምስራቅ ጦርነት ውዝግብ ውስጥ የሚገኙት ትህራንና ዋሽንግተን የኒኩሌር ፍጥጫውን ለማርገብ ይመስላል ዛሬ ኦማን ላይ የሚገናኙት በአሜሪካ በኩል የመካከለኛው ምስራቅ መልእክተኛ ስቲቪትኮፍ ከፑቲን ጋር ከተወያዩ በኋላ በቀጥታ ወደ ኦማን አምርተዋል። የኢራን የውጭ ጉዳይ ሚኒስቴር አባስ አርጋቼ ከኦማኖቻቸው ማደር አልባሶ ጋር እንደተገናኙ አልጀዚራ እና ኤቢሲ ኒውስ ዘግበውታል። እንደሚታወሰው ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስ በቴህራን የኒውክለር መርሃ ግብር ዙሪያ ከኢራን ጋር በጣም በከፍተኛ ደረጃ ውይይት ላይ መሆኗን በመግለጽ ድርድሩ ለኢራን ይጠቅማል ሲሉ ተደምጠው ነበር። ትራምፕ ስምምነት ላይ ለመድረስ ካልተቻለ ከቴህራን ጋር ወታደራዊ እርምጃ እንደሚወስዱ በተደጋጋሚ ሲዝቱ የነበረ ሲሆን ኢራን ከዚህ ቀደም ከዋሽንግተን ጋር ቀጥተኛ ድርድር እንደማታደርግ አስታውቃ የነበረ ቢሆንም ለተዘዋዋሪ ንግግሮች በሩን ክፍት አድርጋለች በጊዜያዊነት ኢራን በቀጥታ ለመነጋገር ተስማምታለች ብለው ነበር። እንግዲህ ከዚህ አስፈሪ ውጥረት በኋላ ነው በኦማን ተገናኝተው ውይይቱን የጀመሩት። እጅግ የሚያስገርመው ደግሞ የአሜሪካ መንግስት በኢራን ላይ ተጨማሪ ማዕቀብ የጣለው ከሶስት ቀናት በፊት ነበር። ፕሬዚዳንት ትራምፕ በኒኩሌር ፕሮግራም ላይ ከኢራን ጋር ቀጥተኛ ድርድር እንደሚያደርጉ በተናገሩ በሁለተኛው ቀን ዛሬ ይህ ማዕቀብ ተጥሏል። የአሜሪካ ግምጃ ቤት እንደገለጸው ማዕቀቡ የተጣለባቸው መቀመጫቸውን በቴህራን ያደረጉ አምስት ድርጅቶችና አንድ ግለሰብ ናቸው። እነዚህ ተቋማት ለኢራን ኒውክሌር ፕሮግራም ድጋፍ ያደርጋሉ በሚል ማቀቡ እንደተጣለባቸው ተገልጿል። ትራምፕ ከኢራን ጋር በኒውክሌር ጉዳይ ቀጥተኛ ድርድር እንደሚያደርጉ ባስታወቁ በሁለተኛው ቀን ይህ ማቀብ መጣሉ ብዙዎችን እንዳስገረመ ከላጅ ኒውስ ዘግቧል። ለትራምፕ የድርድር ጥያቄ ኢራን በሰጠችው መልስ ንግግሩን በኦማን ለማድረግ ፈቃደኛ መሆኗን ገልጻ ይሁንና ቀጥተኛ ድርድር ማድረግ እንደማትፈልግ ማስታወቀው ይታወሳል። ይህ ብቻ አይደለም። ትራምፕ በወቅቱ ለጋዜጠኞች በሰጡት ምላሽ ከኢራን ጋር ቀጥተኛ ውይይት እያደረግን ነው እነሱም ጀምረዋል። ቅዳሜ ዕለት ይካሄዳል። በጣም ትልቅ ስብሰባ አለን። እናም ምን ሊሆን እንደሚችል እንመለከታለን ብለዋል። እናም ስምምነት ማድረጉ ግልጽ የሆነውን ነገር ከማድረግ የተሻለ እንደሚሆን ሁሉም ይስማማል ብዬ አስባለሁ፣ እና ግልጽ የሆነውን ነገር እኔ የምፈልገው ነገር አይደለም ሲሉ ፕሬዚዳንቱ ለጋዜጠኞች ተናግረው ነበር። አሁን ከኢራን ጋር በቀጥታ እየተገናኘን ነው፣ ምናልባትም ስምምነት ሊደረስ ይችላል ብለው ነበር። አሁን የሁለቱ ሀገራት ግንኙነት ያን አፉን ከፍቶ እልፎችን ቀርጥፎ ሊበላ የተዘጋጀውን መላከሞት ለጊዜውን ቢሆን አስቀርቶታል ሲሉ ተንታኞች ይናገራሉ አስቀድሞ ኢራንና አሜሪካ በኦማን ለምን ይገናኛሉ ምንስ የሚለወጥ ነገር ይኖራል ሲሉ ብዙዎች ሲጠይቁ ነበር የኢራንና አሜሪካ ልዑካን የመጀመሪያውን የኒውክሌር ውይይት ለማድረግ ኦማን መግባታቸውን በስፋት ሲዘገብ ነበር የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዳግም ወደ ስልጣን ከመጡ በኋላ የኒውክሌር ምራግብሯን ግብሯን እያስፋፋች የምትገኘው ቴህራን ከዋሽንግተን ጋር በኒውክሌር ጉዳይ እንደምትወያይም ሲገለጽ ነበር ለጦርነቱ በሙሉ አቅማችንና ኃይላችን ያለአንዳች ፍርሃት መወላገድ ተዘጋጅተናል አሜሪካና አጋሮቿ ለመፋለም በፍጹም ወደ ኋላ አንድ ስንዝር እንኳን አናፈገፍግምና እናም ደግሞ በጭራሽ አንፈራም፣ እነርሱን ከመፋለም የሚመልሰን ምንም አይነት ምድራዊ ኃይል አይኖርም ብላ በመናገር መካከለኛው ምስራቅና መላው ዓለምን በፍራት አንቀጥቅጣ የነበረችው ኢራን ለሰላማዊ ውይይት ኦማን መገኘቷ ለብዙዎች እፎይታ የሰጠና ከፍራታቸው ያዳነ እንደሆነም ነው ተንታኞቹ የሚናገሩት። ጣይብ ኤርዶጋን በእስራኤል ላይ እጅግ ከባድ የተባለውን የቃላት በትራቸውን አሳርፏል። እናንተ የአለም ሌላ ሀያላን ሀገራት አንድ ጥያቄ ልጠይቃችሁ፣ አንድ ጥያቄ። እናም እውነቱን ተናገሩ። እስራኤል በጋዛ በሰላማዊ ሰዎች ላይ የፈጸመችውን ግድያ በንጹሃንና መኖር ባልጀመሩ ህጻናት ላይ የፈጸመችው ተግባር ከህፃን እስከ ሽማግሌ ሳትለይ በጋዛ ሰማይና ምድር ላይ የፈጸመችው ግፍና ድብደባ አረሜናዊነት ካልሆነ ይህ ወንጀል ካልሆነ በጋዛ የሚሰማው የንጹሃን የሰቆቃ ድምፅ ደም በተጠሙ ባለስልጣናት የተፈጸመ አሰቃቂ ተግባር ካልሆነ እስቲ እናንተ ልጠይቃችሁ ለዚህ የእስራኤል ተግባር ምን አይነት ስያሜ የተሰጡታላችሁ ሲሉም አምርረው ተናግሯል። የተባበሩት መንግስታት ድርጅት ትንታኔ እንደሚያሳየው ከማርች 18 እስከ ኤፕሪል 9 ባለው ጊዜ ውስጥ ቢያንስ 36 እስራኤል በጋዛ ባደረሱት ጥቃት የተገደሉት ፍልስጤማውያን ሴቶችና ህጻናት ብቻ ናቸው። የእስራኤል ጤና ጥበቃ ሚኒስቴር በመጋቢት 18 ቀን እስራኤል የተኩስ አቁሙን ካፈረሰች በኋላ 1542 ሰዎች መሞታቸውን ከጠዋት ጀምሮ በጋዛ ላይ ባደረሱት ጥቃት ቢያንስ 20 ሰዎች ተገድሏል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ50 ላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከእነዚህ ውስጥም አብዛኞቹ ሴቶችና ህጻናት መሆናቸውንም በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃ አመላክቷል። እስራኤል በጋዛ በፈጸመችው የተቀናጀና የማያበራ ጥቃት ሁለት ሶስተኛው የጋዛ ሕንፃዎች መውደማቸውን የተባበሩት መንግስታት ድርጅት አስታውቋል። ከዚህ በፊትም በጋዛ ጉዳይ የመረረ ተቃውሞ አሰምተው ነበር። ኔታንያሁ ለጋዛውያን ቦታ ከመፈለግ ይልቅ ከመሬታቸው ላይ ነቅሎ ማስወጣት አይችልም በፍልስጤም ግዛት ያደረሰውን መቶ ቢሊዮን ዶላር የሚሸፈንበትን ምንጭ መፈለግ አለበት ሲሉ የቱርክ ፕሬዝዳንት ተናግረው ነበር። በእስራኤል መንግስት የተያዙ ቤቶች፣ መሬቶችና የስራ ቦታዎችና አጭበርባሪ ሰፋሪዎች በማስወጣት ለትክክለኛው የፍልስጤም ባለቤቶች መመለስ አለባቸው ሲሉ ኤርዶጋን አክለው ማንም ሰው በፍልስጤም ህዝብ ላይ ሁለተኛ ናክባ ማድረግ እንደማይችል ጠቁሟል። ሁሉንም የሚያቅፍና ልዩነቶችን የብልጽግና ምንጭ አድርጎ የሚመለከት እምነት ላይ የተመሰረተ ስርዓት መገንባት ምርጫ ሳይሆን ግዴታ መሆኑንም ኤርዶጋን ገልጸዋል። ከኢኮኖሚ እስከ ዲፕሎማሲ ከንግድ እስከ ደህንነት ችግሮችን ለመፍታት አዲስ አካሄድና አዲስ ዓለም አቀፋዊ ስርዓት ያስፈልገናል ሲሉም አሳስበዋል። አንዋር በበኩላቸው ቱርክ ክብሯን በከፍተኛ ደረጃ ያሳደገችና የጂኦፖለቲካ ኃያል የሆነች ሀገር ነች ብለዋል። በነገራችን ላይ በእስራኤል ላይ ወቀሳ የሰነዘረችው ቱርክ ብቻ አይደለችም። ሳውዲ አረቢያ፣ ኳታርና ጃፓን እስራኤልን አወገዙ። አገራቱ በእስራኤል ላይ ትችቶችን የሰነዘሩት የመንግስታቱ ድርጅት ለፍልስጤማውያን ኤጀንሲ አንዋር ስድስት ትምህርት ቤቶችን ቴል አቪቭ መዝጋቷን ተከትሎ ነው። ትምህርት ቤቶቹ በኢየሩሳሌም የሚገኙ ሲሆን እስራኤል ይህን ማድረጓ አግባብነት የሌለው ነው በሚል ዱሃ፣ እርያድና ቶኪዮ ኮንነዋል። የኳታሩ የውጭ ጉዳይ ሚኒስቴር ታዳጊዎችን ወደ ትምህርት ቤት እንዳይሄዱ መከልከል እስራኤል በፍልስጤን ምድር እየፈጸ እየፈጸመች ያለው አዲስ ወንጀል ነው ብሏል። የሳውዲ የውጭ ጉዳይ ሚኒስቴርም በመንግስታት ድርጅት የፍልስጤማውያን ኤጀንሲ ላይ ስርዓታዊ በሆነ መንገድ ኢላማ ማድረጓን እስራኤል ቀጥላበታለች በሚል ከሷል። የጃፓን ለፊልስጤማውያን ተወካይ ቢሮም ለ800 ተማሪዎች መሰረታዊ መብት ትልቅ ስጋት የደቀነ የእስራኤል እርምጃ ነው ብሎታል። እንዲህ አይነቱ ክሶች በእስራኤል ላይ ሲመጡ አዲስ ነገር አይደለም። ከዚህ የባሰ እርምጃ ልትወስድ ትችላለች የሚል መረጃ ተጋርቷል። እስራኤል ዓለም አቀፋዊ ግዘት ቢገጥማትም በጋዛና አካባቢው ላይ ያለው ስጋት እስካ እስካልጠፋ ድረስ እርምጃ መውሰድን አልገተውም እንዳለች ነው። በሌላ በኩል እንደ አውሮፓውያኑ አቆጣጠር መጋቢት 18 ጦርነቱ ካገረሸ በኋላ የእስራኤል የቦምብ ጥቃት መፈጸሟን ተከትሎ ከ1500 በላይ ፍልስጤማውያን መገደላቸው ተዘግቧል። ጋዛ የምድር ላይ ሲኦል ናት። የዓለም አቀፍ ቀይ መስቀል ኮሚቴ ኃላፊ ጋዛ በምድር ላይ ሲኦል ሆናለች፣ የእስራኤል ወታደራዊ ጥቃት እንደቀጠለ ነው ሲሉ ለቢቢሲ ተናግሯል። ኃላፊው የሰጡት አስተያየት የተባበሩት መንግስታት ድርጅት የሰብአዊ መብት ጽህፈት ቤት እስራኤል የምትከተለው ስልት ፍልስጤማውያን በጋዛ የመኖር ህልውና አደጋ ላይ የጣለ መሆኑን አስጠንቅቋል። በመሆኑም እስራኤል በጦርነቱ ውስጥ በዓለም አቀፍ ደረጃ የተስማማችባቸውን የሥነ ምግባር ሕጎች ተግባራዊ እንድታደርግ አሳስበዋል። ነገር ግን አሁን በጋዛ እየሆነ ያለው ነገር የዓለም አቀፍ ሕግን እጅግ በጣም የተከፋፈለ መሆኑን በይፋ ተናግራለች። መቀመጫቸው በጋዛ የሚገኙ የሐማስ አስተዳደር የጤና ጥበቃ ሚኒስቴር አስታውቋል። የእስራኤል መከላከያ ሰራዊት 400 የሚጠጉ ሰዎች እንዲፈናቀሉ ያስገደዳቸው የመልቀቂያ ትዕዛዝ አውጥቷል ተብሏል። እስራኤል ከማር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 እናንተ ይህ ጠቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸርቆዩ